እሱም እኮ ስምሽን እየጠራ ወደ አንቺ እየቀሰረ አይደለም የሚያወራው፣ እሺ? የኔን ጥያቄ አንመለስክብኝ። እኔ እኔ ማለት የምፈልገው አዳም ልጁ መሄድ አይሻልም ወይ ከሆነ በኋላ መፍትሄ፣ ይኸውልሽ መፍትሄ። እኔ ጥቅል ጥቅል ማለት የፈለግኩት እኔ መፍትሄውን እኮ እጋራለሁ። ጥቅል ማለት የፈለግኩት ግን ሴቶች ተብሎ ሙሉ በሙሉ ሴት ሚዲያ ላይ ያሉ ሴቶች እንዲጠፉ አልፈልግም። ሚዲያ ላይ ያሉ ብዙ እህቶቻችን አይደለም በቤታችን ስንገባና ቁጭ ብለን ስናወራ ሴት ብቻ ስለተባለ ነው። አዳምተኝ ቁጭ ብለው ከሴት በላይ ሴት ጀግና ሴቶች አሉ። ቁጭ ብለው እኛ በቤታችን ስንገባ ታብታ ኮፒ ሊንክ የሚያደርጉልን ሴቶች ናቸው። ወንዶች አሉ። ስለዚህ ወደ መፍትሄው፣ ባለጌ ነው። አዎ ባለጌ ነው። በተሰጠው ልክ ማድረግ የለበትም። አዎ ግን እነሱ ማድረግ የለባቸውም። ነገም ተምረው ይቅርታ ጠይቀው መውጣት አለባቸው ። እሱን ደግሞ ለሚሰጠው አካል መስጠት አለብን። ይሄ ነው እኔ ያለኝ አቋሚ ግን ሚዲያ ላይ የሚሰራውን ነገር እና በውስጥ የሚሰራውን ነገር በደንብ ጠንቅቀን እናውቃለን። ሴት ልጅ ፈቃደኛ በስልክ በስልክ የምታደርጉ ከዚህ መማር አለባቸው። ካጣችሁ እየሰራሽ ነው። አንድ ስራ ላይ ነች አይደለ? ወንድ ለምዛ አካባቢ ትተሹ ስራሽን ግቢ፣ አገርሽ ግቢና አግቢ። ቆይ ማን ስሜት ያሸነፈኛ? ልክ ማን አማከረክ ይሄንን

አዎ አበሻ የሚወድሽ ራስሽን ስታጠፊ ፎቶ ፕሮፋይል ያደርግሻል ፎቶ በየቤቱ ሰቅሎ ቁጭ ብሎ ያለቅስልሻል አንቺ ግን ያንን አታደርጊም አንቺ ጠንካራ ሴት ነሽ ጠንካራ ነሽ ዋቴቨር ሀፕን ታልፊ እኔ አሁንም እንደ ጥፋተኛ አታድርጊ ሀቢባ ኖ እኔ ማንም ሰው በዚህ በነዚህ አይነት ጉዳይ እራሱንም እንዲያጠፋ እንዲጎደም አልፈልግም ሴቶቹንም ወንድ እኔ ልግባ ካልኩ ማለት ነው እሱ ያንቀጠቀጠው ደ በቪዲዮ ገብቼ ማውራት የምችል ልጅ ነኝ። ይቅርታ አድርግልኝና ማለት ነው በቪዲዮ ገብቼ፣ ስለዚህ ጉዳይ በቪዲዮ ገብቼ እኔ እንዲሆኛለው ከማሩበት ብዬ በቪዲዮ ገብቼ መናገር የምችል ልጅ ነኝ። ምንም ነገር አላፍርም። ሌን አድለችም፣ ተዋት። እኔን አልነቀሉኝም። ሀቡቄ፣ አስፈላጊ ከሆነ ማለት ነው። እኔ በቃ እኔ ተሳስቻለሁኝ አይደለም እዚህ ጋር እኮ እኔ ጥሩ ነገር ስለሆነ፣ እስኪ አንድ ጊዜ ዝም በል በቃ፣ ዝም በል። ለምን የምታፍነው ሰውን? ዝም በል በቃ፣ ተናገር። እኔ ችግሬን ተናግሬ ወርጃለሁኝ አይደለ? ችግሬን ተናግሬ ወርጃለሁ አደለ? እኔ በሌለውበት ግን እግሯን ከፍታም አታውቅማ። ምን እንዳደረግኩ ለምን እንዳደረኩ አልፈልግም። በእኔ ርዕስ እንድታወራ አልፈልግም። እስኔ አንችንን ያላቅሽን በእናት ሰማቀኝ ማንችልም። ሶሪ መቼም፣ ሂድ ጆከር። እኔ እናንተ ሌላ ቀን እናወራለን። ተዋትሷል ሺዝ ናት። ኦኬ ደና አይደለችም። በነፃነት የፈለገችውን ታወራ ሲጀመር እንደዚህ አይነት ሰዎች እያሉ እንደዚህ አይነት ወንዶች ሰውን የሚደበድቡ ሰዎች እያሉ ሴቶች የሚሆኑ ምንም በራሳቸው ጥራ ራሳቸው ማጥፋት የሚፈጡ ወጥተዋል። ጆከር አንድ አበበች እናት ጆከር፣ እንደዚህ አይነት ወንዶች ያለችው አንተን አይደለም ያደረጋትን ማርቆስን ነው። አውሪ አበበች፣ በነፃነት አውሪ። ልጥ እንዳትሸማቀቂ እሺ። ኔቨር አንገጥሽ እንዳደፊ ዋቴቨር ሀፕን ያልፋል፣ ታልፊዋለሽ። ሆነ ተፈጠረ ያልፋል፣ ይረሳል። ቀጥ ውዴ፣ ኦፍኮርስ ይረሳል። ከታች እስከታች የሰው ልጅ ራቁቱን አውቆም ሆነ ባለማወቁ ራቁቱ ማለት ነው። ስንት ሚሊዮን ህዝብ ያያት ያያት ሴት የምትኖር አለች በህይወት። ማንም ማንም ማንም አንድ ሰው እዚህ ጋር ስለተናገረ ወይም ኮሜንታተር እዚህ ጋር እዚህ ጋር አንቺ ምን አንቺ ምን ስላለ፣ ማለት ነው። ማንም ሰው እራሱን አላጠፋላችሁም። ማንም ሰው እኔ ራሴን ለማጥፋት ወስኜ ነበር፣ ግን አላደርገውም። ዛሬ ላይ አላደርገውም። ስለ ኮመንት ምንም ሀቢባን የምታውቂያት ከሆነ ስለ ኮመንት ምንም ነገር አይመለከትሽም። ማንም ሰው የፈለገውን መጻፍ ይችላል። ሀቢባን የምታውቂያት ከሆነ አሁን ቀጥ ራስሽን ብታጠፊ ሁሉም አዛኘውን አንቺ ሁሉም ሁሉም የሚፖሰት ሻት ወይ ስታሳዝን ከረባ ጋር ሳቶ ጣሳታ ገባ ሳቶ ወልድ ሞተች እያለ ያለቅስልሻል። ያ እሱን ነው የሚፈልጉት። ያን ደግሞ መቼም ነው የማላደርገው። መቼም አላቅሽም ለሚለኝ ደግሞ መቼም ነው የማታቆኝ። ብታቆኝም ደግሞ አይዶንት ኬር በቪዲዮ ገብቼ ላወራ እችላለሁ። ኦኬ አዲስ ነገር አይደለም። በዚህ አለም ላይ ማንም አያደርገው ነገር አይደለም። እኛ ያደረግ ነው በቃ አስረግጬ ነግርሃለሁ። ማንም ማንም አፍ በቃ ከፍ አድርገው የሚያወራ ሰው ማንም ሆን ማንም